በስመአብ በወልድ ወንፈስ ቅዱስ ሳያዶ አምላክ አሜን። መልከ ተክለ ሃይማኖት ለጽንሰተከ ተክለ ሃይማኖቶ ይህ አስቀድሞ በማህፀነ ለተጸነስከው መጸነስና በተአሳሳ አራት ቀን ለተወለድከው መወለድህ ሰላምላለሁ። ቅዱስ አባቶ ሁሉ በሁሉ የተመሰገንህ ነህና እኔም በስመአብ በወልድ ወንፈስ ቅዱስ ብዬ እነሆ አዲሱን ምስጋና እጀምራለሁ። ለዝግረ ስምከ ተክለ ሃይማኖቱ ብየስም የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እላለው። እርሱ ገናና የከበረ ስም ነው። ቅዱስ አባቶ፣ የወንጌል ተቀዳሚ ስም ማቴዎስ የተባለ ከአንተ ተክለ ሃይማኖት ነህጎ። ስለዚህም በችሎታ የመጠን እንዳመሰግን አንደ በቴን ትፈታ ዘንድ ድንግል ማርያም እማልዳለው። ለስረተ ረስ ከተክለ ሃይማኖት በአምላክ ህሊና ለሚቆጠሩ ነው። ለሚታሰቡ የራስ ፀጉርህ ሰላም ላለው እኒህው የክቡር መጎናፀፊያ ያላቸው እንደ ሶስቱ የይሁዳ ልጆች ናቸው። ቅዱስ አባቶች፣ የቅዱስ ወንጌል ጻፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህጉ ስለዚህም ስለ ንጹህ ፍቅርና ብርም ፈንታ አባቶች ወይ የምስጋና እጅ መንሻ ቀርብልሃለው። ለርዕስ ከተክለ ሃይማኖት ወይ መልካሟን ሙሽራ ቅድስት ቤተ ክርስቲያን በንጹህ ያፍ ወርቅ ለመሰለች ርዕሰ ሰላም ላለው ቅዱስ አባት ወይ የነፍስና የሥጋ ሐኪም ሉቃስ የተባልካንተ ተክለ ሃይማኖት ነህኮ። ስለዚህም ያ የገሃነብ ባህር እሳት ታሻግር ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ለገጽ ለገጸ ከተክለ ሃይማኖት ወይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም ህላለው ቅዱስ አባቶ ይ ትምህርትህ የተስፋፋ ቱርፍትህ የተትረፈረፈ ዮሐንስ የተባልካንተ ተክለ ሃይማኖት ነህኮ። ስለዚህም የዓለም ስራው ብዙ ስለሆነ ንጹህ የተዛዘ ቃል ከዲካምህ ያሳረፈኝ ከማህሰረ ኃጢአትህ ይፍታኝ። ለቀራንም ብትከ ተክለ ሃይማኖት ወይ ስነ እየናንታቸው የኮለኩ ሁሉ አምሳል ለሆነው ቅራንበተ ሰላም ላለው። እርሶ እግዚአብሔር ላይኖችህ ግርማ ሞገስ እንዲሆኑ እርሱ ፈጥሯቸዋል እና ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባል ካንተ ተክለ ሃይማኖት ነህ እኮ። መስቀል የጦር መሳሪያ፣ ወንጌልን ጋሻ መከታ አድርግ ጠላት ዳብሎስ ድል ነስተሃልና ለኢንት ከተክለ ሃይማኖት ወይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ አይኖች ሰላም እላለሁ። ቅዱ ሰፋት ወይ ለእንግዲህ አንተ ሞት ሊያገኘህ አይቻለውምና እኔ አገልጋይን ግድ ከሚል ከአጢያት ሞት ሰውረኝ። ለአዛኔ ከተክለ ሃይማኖት ወይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሞነ ምሳሌ ነገር ለሚያዳምጡ አዛኖች ሰላም ያለው ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና፣ ከለቅሶው ከዋይታም በእርሷ አረፍ ዘንድ ወቅትና በእንቁ በወርቅና በእንቁ የተሰራችውን በሉላዊት ቤትህ ከዚህ ወስደህ አስቀምጠኝ። ለመላእክት ተክለ ሃይማኖት ወይ የማርያም ልጅ ፊቱን መጸፋት በማሰብ ባህላዊያን ጥፊ ሲጸፋ ሲጠፈጠፍ ላላፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱስ አባቶ የሰማያዊ አረበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህኮ ስለዚህም ምቀናት ምቀኝነት መከራን ሁሉ ከኔ በማራቅ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ለአናፈቀ ተክለ ሃይማኖቱ የድንግል ማርያም እና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስ ላሸተቱ አናንፎች ሰላም ላለው ቅዱስ አባቶይ አኗርህ በብቸኝነትና በንጽህና የሆነ ኤልያስ የተባለ ካንተ ተክለ ሃይማኖት ነህ እኮ የጸሎት ኃይል የእሳትን በልባል ሆኖ አ አንዳችም ለወሬ ለዝና ሳታስተርፍ የኃጢአት እሾህ ታቃጥልን አቃጥልልኝ። ለከራም ተክለ ሃይማኖት ወይ ከምስጋና በቀር ከንቱ ነገር ለማይናገሩ ከነፈሮች ሰላም ላለው ቅዱ ሳፋት ወይ አምልኮ ተጣዖት ጨለማ አስወግደህ በዓለም ላይ የምታበራ ፀሐይ፣ አንተ ማዕዛህ የተወደደ ደብረ ከርቤን ነህ። ወይስ መሰወርህ የማይቻል ደብረ ጸጌነህ ለአፈ ከተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌልን እውነተኛ አምላክነቱን አምነቱ አስፈቱ ለሚያስተምር አፈ ሰላምላለው ቅዱስ አባት ሆይ እንደ ደማስቆ ዋርያ ጳውሎስ ኢትዮጵያዊው ሐዋርያ አንተነህኮ ስለዚህ ቀድሞ በምስጋና እንደታወቁት መዘምራን አሳፍርና ኤዶትንም ዛሬም አንተን በበገና ስማሪ ላመሰግንህ ወዳለው ለአሰናን እገ ተክለ ሃይማኖቶይ በአፍህ ውስጣዊ አካል በየወገነ እየወገናቸው ለበቀሉ ጥርሶች ሰላም እናለው። ቅዱስ አባቶ የቤተ ክርስቲያን የልጆቿ አባት ባሲዮስን የተባልክ አንተ ተክለ ሃይማኖት ነህና፣ አንተ ወዳለህበት ቦታ የላኳትን ጸሎቲን ራቆቷን እንዳትገቧ አንተ መልበስ ተስፋ ሁናት ለልሳነከ ተክለ ሃይማኖት ወይ ንጉሷን ወይም ፈጣሪዋን የማርያም ልጅ ታመሰግን ዘንድ ከልደትህ በሶስተኛው ቀን ሀብተ መንፈስ ቅዱስ ስለተሰጣት አንደበተ ሰላም ላለው ቅዱስ አባት ወይ የቤተ ራባው ጸዋሜ ተሃራሜ ዮሐንስ የተባለ ከአንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደ በጤና አንተን ደስ ለማሰኘት እየተዘጋጀ ናት። ለቃለ ተክለ ሃይማኖት ያ በአካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አዛብን ሙሉ የአዛብን ሁሉ ለለመነ ቃለ ሰላም እላለው ቅዱስ አባቶች አንተ አባቴ ብርሃንን እየደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ለእስትንፋሰ ከተክለ ሃይማኖት ወይ ለህሙማን ፈውስ መድኃኒት የሚሆንና ለተሰጠው ስልጣን ሀጢያት የሚያሳስር እስትንፋሰ ሰላም ላለው ቅዱስ አባት ወይ ለእግዚአብሔር መስዋዕት ሆኖ የቀረበ ይስሐቅ የተባለ አንተ ተክለ ሃይማኖት ነህ እኮ። ስለዚህም ለዚሁ ስም አጠራርህ የምስጋና ቃል ላበረከተልህ የተዘጋጀው ላበረከተልህ የተዘጋጀው ነኝ። መስጠት ከማግኘት አንድ ነውና ለኩራኤ ከተክለ ሃይማኖት ባለ ህይወት ዘመንህ ብሩህን ዘመኑ ውሃ ባለመጠጣት በውሃ ጥም ለተንጣጣው ጉሮሮ ሰላም ላለው ቅዱስ አባቶይ። ጌታህ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ ህረኛ ነህና እኔን የጠፋሁትን በግ ፈልገ ለማግኘት ሩጫን አፋጥን። ለክሳድህ አድህግህ ተክለ ሃይማኖቱ እንደ ወርቅ ሀብልና እንደ እንቁ ፈርጥ ቅናተ ዮሐንስ ላጠለቀ ክሳድ ሰላም ላለው ቅዱስ አባቶይ። ዓለምን በትምህርት ያጠፈጥህ ጣፋጭ ጨው ነህ እኮ ስለዚህም፣ ስለዚህ ከትምህርትህ ጣዕም ተነሳ፣ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉና ለመታከፍት ከተክለ ሃይማኖት ወይ የወንጌል ቀንበር ለመሸከም የመስቀል መከራ ለመቀበል ሰጥ ለበጥ ብለው ለፈጣሪያቸው ትዕዛዝ ለተገዙ ትከሻዎች ሰላም ላለው ቅዱስ አባቶይ አሥረኛው የአርማንያን ጎርጎሪዎስ የተባልካንተ ተክለ ሃይማኖት እና አባቶይ የልጆችን መከራ አይኖች ይመልከቱ። የዘመኑ ክፋትና ተንኮል አስጨንቋቸዋልና ለአከናን ፈረከ ተክለ ሃይማኖቶይ በቀኝ ጎንህ ሶስት በግራ ጎንህ ሶስት ሆነው ላል ለሰቱ ስድስቱ አክንፎች ሰላም እላለሁ። ቅዱስ አባት ወይ እኔ ልጅህ ያንተ በረከት እፈልጋለሁ። የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእነዚህ በክንፎችህ ፈጥነህ ድረስልኝ። ለዘባነ ተክለ ሃይማኖት ወይ በእለተ አርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፈት በማሰብ ጽኑ ግርፈትን ለተገረፈ ዝንባ ሰላም እላለሁ። ቅዱስ አባት ወይ ቅዱስ ቁርባንን የምታቀርብ ንጹህ ካህን እንደመሆንህ እኔ ለመርዳት ፈጥነ ተነሳ። አንተ ማደግ የምትችለው እኔ ለማወቅ አይቻለኝምና ለእንግዳ ከተክለ ሃይማኖቱ የመንፈስ ቅዱስ ንጹህ አዳራሽ በመሆን የጥበብ መገኛ ለሚሆነው እንግዳህ ሰላም ላለው ቅዱስ አባት ሆይ ግሙድ እግር ያዕቆብ ሐዋርያት የተባል ከአንተ ተክለ ሃይማኖት ነህኮ። ስለዚህም እየሳቱ ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እንኳን ሳይቀሩ ያደንቁሃል። ለክቡር እጽንህ ከተክለ ሃይማኖት ሆይ የባለሟልነት ክብር ላ ላከማቸበት ክቡር እጽንህ ሰላም ላለው ቅዱስ አባቶ ወይ! ባለ ዘመን ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውን የነበረውን ሁሉ በአንተ የሆነ እውነተኛ አምላክ አንተነህ ስትል ለማርያም ልጅ የመሰከርህ እውነተኛ ምስክር አንተነህም ለአዳዊ ገ ተክለ ሃይማኖት ወይ! በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያም ልጅ ነበልባላዊ መስዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱስ አባት ወይ! እንግዳ መቀበል ፍጹም ተግባሩ የሆነ አብርሃም የተባልከ አንተ ተክለ ሃይማኖት ነህና፣ የወይኑን አዝመራ ያለ ጊዜው የሚያጭድ አጫጅ አድልኝ። አባት ልጁ ያድን ዘንድ ግድ ነውና ለመዛረ እገ ተክለ ሃይማኖት ወይ። አረማዊያን ንጉስ ወደ ገደል ወደ ገደል በወረደ ጊዜ ክንፈ የሆነው በአህያ ላይ ለንሳፈፈ ክንዶች ሰላም ላለው ቅዱስ አባት ወይ። እኔ አገልጋይ ጥለህ አትጣለኝ። አንዲቷ ጸሎቴ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢስ አትና ታጥፋቸው እንጂ በኩርናከ ተክለ ሃይማኖት ወይ። ርጫህ በገደል ቱርፍትን በስቃይ የፈጸመ ለአዳው ኩርና በህብረት ሰላም ላለው ቅዱስ አባቶች ጸሀፊ ምስጢራት ወጥበባት ሄኖክ የተባልካ መንፈሳዊ ጥበብ የተመለኸ አንተ ተክለ ሃይማኖት ነህኮ። ስለዚህም ሁሉን እንደ ሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈረዲት ጠላስር ጠላ ስር ሸሽገህ አስቀምጠኝ። በአንተ ከተክለ ሃይማኖት ወይ የትግስትና የተጋድሎ ማህደረ ሕንፃ መጥኖ ለክነዳክ ክንድ ሰላም ላለው ቅዱስ አባቶይ፣ ባህሩን ያለመርከብ እንደምን ተሻገርከው? ተራራውን ያለገመድ እንደምን ወጣኸው? ይህ ድንቅ ጽርቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ለአራሃት ከተክለ ሃይማኖቶይ ልዩ ቱርፍት ሀብት ለመስጠት እንደ ሁለት አክናንፈ ለተዘረጉ መዳፎች ሰላም ላለው ቅዱስ አባቶይ መሥዋዕቱን መረለት አቤሌ የተባል ካንተ ተክለ ሃይማኖት ነህ እኮ አቤቱ፣ ዘወትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ። ይልቁንም ወደ ቤትህ በምትመላለስበት ሰዓት እጥፍ በእጥፍ በተቃወሞች ላይ ሀይልን ግለጽ። ለአጻቤ ከተክለ ሃይማኖት ወይ ስጋ መለኮት ለሰዋና ደም መለኮት በአረፈ መስቀል እጽዋ ለቀዳ ጣተ ሰላም ላለው ቅዱስ አባቶይ ለሰው ልጅ አለማ ቢነዳ ቢገዛ ምን ይጠቅመዋል እንደተባለ ከቱንና አይጠቅመውምና ሰውነቴን ወደ ምሳ ጎዳና ምራት። ለአፀፈረ እድከ ተክለ ሃይማኖት ወይ እንደ መልካም ሽቶ ማዛ ያላቸው የእጆችህ አፀፈር ሰላም ላለው ቅዱስ አባት ወይ አንተ በዋሻ በነበር ግባት ወራት የልጆችህን አዝመራ እንዳያጠፋ የዱር አራዊቶች በስልጣን ቃል የታሰሩ ሆኑ። ለገቦት ከተክለ ሃይማኖቶይ ወዲያና ወይ ወዲያ እና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም ላለው ቅዱስ አባት ወይ ህዝብን የምታስተዳደረ ዮሴፍ የተባል ከአንተ ተክለ ሃይማኖት ነህና እኒያን ሰባቱ ጎዳወኖችን ድካም እንዳያመጡብኝ ለረፍቴ ሰዓት ችግር እንዳይፈጥሩብኝ ባለ አደራነት ከኔ ከልጅ አይለይ። ከርስ ከክርስ ከተክለ ሃይማኖት ወይ የራብ ችግር ላልፈታው ይቅባት መታጣት ላላደረቀው ወደ ሰላም ላለው ቅዱስ አባቶ እግዚአብሔር በንጹህ ልቦና የምታመሰግን ዳዊት የተባል ካንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህሪያቸው ጸብ ክርክር ከሆኑ ሰዎች አድነኝ። እነዚህም ዓለም ገዥ መላአክ ከፊቴ አሽቀንጥረው ወዲያውኑ አስወግድልኝ ለልበከ ተክለ ሃይማኖት ሆይ የማርያም ልጅ አምላክ ህግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም ላለው ቅዱስ አባት ወይ። ፍጹም ዋጋቸው ካገኙት ግባተ ሰርክ አንዱ አንተነህና ስራ ፈት ለሆንኩ ለእኔ አንተ ካገኘው ዋጋ የተፈረደችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድህ ይሆነልኝ ለኩልያተ ከተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግስት ለፈተናቸው ኩላቶች ሰላም ላለው ቀዱ ሳፋቶ ሆይ ስግደት በማድረግ መላእክት ደረጃ ነውና አከናውነህ የሰራሃት ጸሎትን ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነን ለህሊና ከተክለ ሃይማኖት ወይ ሳይጎድል ትሩፍት ሳይጨምር በስላሴ ሦስትነት በትክክል ለሚያመልክ ህሊና ሰላም ላለው ቅዱስ አባቶይ ከካዲዎች የምትበቀል ቄርሎስ የተባልከው አንተ ተክለ ሃይማኖት ነህ እኮ አባቶይ፣ እኔ ልጅህን ፈጽመህ ባርከኝ። ልጅህ በመስቀል መባረክ ለመምህር የተለመደ ህግ ነውና መልእከ ተክለ ሃይማኖት ሆይ በሰማይ በሚኖሩ በእግዚአብሔር አምላክ ፈቃድ ለተቃጠለው አንጀተ ሰላም ላለው ቅዱስ አባት ሆይ አምላክ የሰውን ልጅ ደህንነት ባሰበ ጊዜ ፍቅር አገብርቶ አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ለንዋይ ውስጥ ከተክለ ሃይማኖት ወይ ለውስጣዊ ገንዘቦች ሁሉ ለፍጹም ክብር ሰላም ላለው ቅዱስ አባቶ የሥላሴ አንድነት ሦስትነት በማስተማር አዋጅ ነጋሪነትን ፍጹም ድንቅ ነው። ሕባቡን በእርግጫ አንበሳውን በጡጫ ብለው የሚያልፍ የሴትና የወንድ ደቀ መዛሙር በጸጋ ወልደሃለና ለንብረተ ከተክለ ሃይማኖት ወይ ከናዝሪቱ ኢየሱስ ከማርያም ልጅ ደሞ የተዋህደ ማዕከለ ክርስህ ለሚኖር ንብረት ሰላም ላለው ቅዱስ አባት ወይ ከአረጋዊ ተክለ የተገኘ ሀዲስ የተክል አበባነህ የለዊና ይሁዳ ካህነተ ይህ ሰማያዊ መልአክ ነውና ወይስ ምድራዊ ሰው እያሉ ስለ አንተ ይደነቃሉ። ለሀቄ ከተክለ ሃይማኖት ወይ በነብይ ልማድ ወይም ባህል የጽድቅ ቅናት ለታጠቀ ወከበ ሰላም ላለው ቅዱስ አባት ወይ ከታሰረኩበት የኃጢአት ሰንሰለት ፈጥነ ፍታኝ በምድር የፊት የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድር በሰማይም የታሰረ ይሆናል እና ለአቋያጸ ገ ተክለ ሃይማኖቶይ በህብረ እና በረድ ማህዶች ምሳሌ ወርቃማው ስጋህ አቋም በየክፍሉ ለተሰሩ አቁያጾች ሰላም ላለው ያለው ቅዱስ አባቶይ የነገደ እስራኤል አባት ያዕቆብ የተባልካንተ ተክለ ሃይማኖት ነህኮ። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በብልህ ውስጥ በልብህ ውስጥ እንደ ቀለበት አድርገህ አኖረኝ። ለአብራክ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደት ያዘወተሩ አብራኮች ሰላም ላለው ቅዱስ አባት ሆይ ለእኔ ላይ የጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዱ እንኳን ጠብቄ ባልገኝ አንተ ግን እንደ አባትነት ይቅርታ አድርግ ልጄ ልጄ በለኝ። ለአና ጋሪ ከተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ውአ በደረሱ ጊዜ ክብርና ሞገስን ለተቀናጩ እግሮች ሰላም እላለሁ። ቅዱስ አባቶይ መስዋዕት ቁርባንን የምታሳርግ ከክሩቤል እንደ አንዱ ነህና በአንደበቴ የሚወጣውን ኃይል ጸሎት አስብ። እኔ ኃጥያን ያለ ንስሐ እንዳልቀጸፍ ጠብቀኝ። ለሰኮናከ ተክለ በቁመት ብዛት እግርን በመሰበሩ በደም ለተነከረ ሰኮና ሰላም ላለው ቅዱስ አባት ወይ፣ ትዕግስት ፈጽሞ እንደ ኢዮብ ትዕግስት ነው። እኮ አባት ሆይ ኖህ ልጆቹን ሴምንና ያፌትን እንደባረካቸው አንተም በዓለሙ ሁሉ ያሉ ልጆችን ደቀ መዛሙርትን ባርካቸው። ለመልእከ ተክለ ሃይማኖት ወይ የማርያምና የልጇ ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫማዎች ሰላም እላለሁ። ቅዱስ አባቶ ሆይ አየራዊት ንስረ ገዳማዊ አንበሳ ነህና እና የጦር አበጋዙ አዛዡ በኤልያስ ፊት ክቡር እንዳገኘ የደብረ ሊባኖስ ክብር ሞገሷ በፊቱ ክብር ይኖራል። ላጸብህ ተክለ ሃይማኖት ወይ በበገና አውታር ለተመለ ለተመሰሉ አስሩ ጣቶች ሰላም እላለሁ። ቅዱስ አባቶይ የጳውሎስ ደቀ መዛሙርት ቲቶ የተባል ከአንተ ተክለ ሃይማኖት ነህና በጎ ስራን ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደህ ይቅርታን አሰጠኝ። እንዘ በበለ እገን ተክለ ሃይማኖቶይ ስምንት ላይ ደሉ አስር ለሚሆኑ አጽፎች ሰላም እላለሁ። ሰላም እያልኩ በንጹህ ልቦና ጠራለው። ቅዱስ አባቶ እንደ ሆሴ እና እንደ ዮፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከነዚህ ካላፊው ዓለም ፈልሼ በመጣበት ጊዜ በክብር ተቀብለህ ወደ ሀገር መርጠህ አግባኝ። ለቆመ ከተክለ ሃይማኖት ወይም

በቀለ ኑሮ በመላእክት አጃቢነት በክብር ለተለየችው ሰዓት ነፍሰ ሰላም ላለው ቅዱስ አባት ወይም የምርዓስ አቃቢ ሕግ ቶማስ የተባልካን ካንተ ተክለ ሃይማኖት ና እና በህይወት ስጋ ሳሉ መታሰቢያ ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ለበድህነ ለበድነ ስጋ ከተክለ ሃይማኖት ወይም ማሳው እጅግ ጣፋጭ በሆነ ሽቶ መምህር ኢልያሳን ለገነዛ በድነ ሥጋ ሰላም ላለው ቅዱስ አባቶይ የጋዛው ፊሊጾስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነ እና መሬታዊት ስጋዊ ምራዊህ ህሎና በተፈጸመ ጊዜ ሰባረ አጽምህ መድኃኒት ሆኖ ይታዘዘልን። ለግዘተ ስጋ ከተክለ ሃይማኖት የደጋጎቹ የእስራኤል ነገሥታት በየጊዜው በየዘመኑ ታላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ስጋ ሰላም ላለው ቅዱስ አባቶይ፣ መስዋዕትን የምታሳርግ ታላቅ ካህን እግዚአብሔር ባለሟልህና ቀንዶቹ አስር ከሆኑ ከእባብ መተንንኮልና አንደበት እና አንደበት ሁሉ ፊት ለሆነው ሰው ጸብ በክንፍ ረዲት ሰውረን አድነን። ለመቃብር ከተክለ ሃይማኖቱ ያንተ ከማፈር በፊት አስቀድሞ የድንግል ማርያም ታቦት በክብር ከማረፍ በፊት አስቀድሞ የድንግል ማርያም ታቦት በክብር አስቀም ላስቀመጥክባት መካነ መቃብር ሰላም ምናለው። ቅዱስ አባቶይ እኔ ድሃ አደግ ልጅህን እየበረከት ረዴት ከክፉ ሁሉ ይሰውረኝ የጸድቅን ጋሻ በሰማይና በምድር መከታ ይሁነኝ። ሶበ አረፈ አባታችን ተክለ ሃይማኖት ከዚህም ዓለም ተድላ ደስታ ተገልሎ ረሃቡና ውሃ ጥሙን ታገሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደሱ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ቤት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ለፍልሰተ ስጋ ከተክለ ሃይማኖት ወይ ከገዳመ ኤላማ ወደ ገዳመ ደብረ ሊባኖስ ለፈለሰው ስጋ ሰላም እላለሁ ቅዱስ አባቶኝ ስብከተ ወንጌል እንደ ቀድሞው ወንጌላዊ ስብከት ነው እኮ አባቶ ልጅህን በዚህ ዓለም ብዙ መከራ በሚያገኛቸው በአንተ ዘንድ ፈጹም ሰላምና እረፍት እንደሚያገኙ አንተ ተስፋ ያደርጋሉ እኮ እኮ ተክለ ሃይማኖት ወይ ነገር በማብዛት ወይም በዝግታ ሳይሆን በድፍረት ያቀረቡልህን ይችን ጥቂት ምስጋና በታላቅ ጉባኤ ፊት ደስ አሰኝ ተቀበል። ቅዱስ አባት ሆይ እኔ አገልጋይ እግዚአብሔር ከድቀትህ ትንሣኤ ይሰጠኝ፣ የተከበረች እና የተባረከች ድንግል ማርያም ጽናቱን እና ብርታቱን ታድልህ በለኝ። እንዘ አሳሳ ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለ መሀረ ክርስቶስ ጴጥሮስ እንደፈለጉህ ሁሉ ያንተ በረከት ለማግኘት በመጣር ላይ እገኛለሁ። ቅዱስ አባት ሆይ ልመኔን ትቀበል ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቀዋልና፣ ስብዓት ይደልሁ ለማርያም ተክለ ሃይማኖት ወይ ያለችልታ ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠኝ በፍጹም ትጋትና ስግደት ምስጋና ይገባል። ቅዱስ አባት ወይ እነሆ መልከ ጸሎትን በምስጋና ተናግር ያለሁ የሰጠኸኝን ስራ ሁሉ በሰላም ፈጽም ያለሁ እና ቅዱስ አባቶይ የልቤን ሀሳብ ሁሉ በተስማሚው መንገድ ፈጽምልኝ። ለቀሚስህ ከተክለ ሃይማኖት ሆይ ለታጠቀው ቅናተ ዮሐንስ እና ላጠለቀው መልበስ ቀሚስህ እንዲሁም ለክቡር አጽፍርህ እና ለራስህ አስኬማ ሰላም ላለው ቅዱስ አባቶይ ለእንጦስ እና ለመቃረስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው፣ ሞገሳቸው ነህኮ። ሰላም ለከ ተክለ ሃይማኖት ወይ ይህን ዓለም ንቀህ አጥቅተህ የወንጌል ፍለጋ ተከተል። በረካህ ላገባህው እለተ ሰላም ህላለው ቅዱስ አባት ወይ መሥዋዕት ቁርባን ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባቱ ሃፓ ሀፓ እያልኩ ስጠራህ ፈጥነህ ስማኝ። በላይ በሰማይ አለውልህ በለኝ። አቤቱ የተክለ ሃይማኖት አምላክ ሆይ ያገልጋይን ከክፉ ነገር ሁሉ ጠብቀኝ። ቸርነት ለሁል ጊዜ አይልኝ። በማልትና በሌሊት ቸር ጠባቂ መልአክ እዘዝልኝ። የቅዱስ አባት የተክለ ሃይማኖት በረከት አሳትፈን ከመከራ ስጋ ከመከራ ነፍስ ጠብቀን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለትን እንጀራችን ስጠን ዛሬ፣ በደላችን ይቅር በለን የሚበድ ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ፣ መንግስት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወመላኩ በቅዱስ ክብሬ ሰላምታ ሰላም እንልሻለን። በሀሳቢሽ ድንግል ነሽ፣ ስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባል። ፋሻ ከሴቶቹ ሁሉ ተለይተሽ የተባረክሽ ነሽ፣ ማሕፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልል እግዚአብሔር ከአንቺ ጋር ነው። ና ከተወደደው ልጅሽ ከጌታችን ከመዳንታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምህን ይልን ኃጢአታችን አስተሰር የለን ሰንድ ስለአለሙ አሜን